ሰበር ዜና ጥቅምት 7 2018፣ ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ም ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። በወሎና ጎንደር ከባድ ውጊያ ተደረገ። መሬታን ቅጥቅጧል በተባለለት ከባድ ውጊያ ምድር በታንክ በመድፍና ብዙ 23 ስትድብ ፋኖን መከላከያው ብቻውን ማሸነፍ ባለመቻሉም የኦሮሚያ ልዩ ኃይልና የጌታቸው ረዳ የትግራይ ታጣቂዎች ከመከላከያ ጋር ተቀላቅለው ፋኖ ላይ ውጊያ መክፈታቸው ተነግሯል። የወሎ ፋኖ በዋግምራ በነበረው ውጊያ የጌታቸው ረዳ ቲፒኤፍ የተባለ ሰራዊትና የመከላከያ ሰራዊቱን እንደ ቅጠል አርግፎታል። በራያ ቆቦም ከባድ የተባለ ትንቅንቅ ተደርጓል። ዝርዝር ዘገባ ይዘንበታል። በጎንደርም የአገዛዙ አመራሮችና የብልጽግና ወታደራዊ ባለስልጣኖች ድልድይ ሊያስመርቁ በሄዱበት ጥቃት ተፈጽሞባቸዋል። በዝርዝር እንቃኘዋለን። ወዲህ ደግሞ የአረጋ ከበደ ቡድን በሰበር ዜና ከፋኖ ጋር ድርድር ላደርግ ነው ሲል አስነግሯል። ዝርዝር ዘገባ በጉዳዩ ላይ ይዘናል። የአዳነቻ ቤ የጸጥታ ቢሮ ፋኖ የመንግስት ባለስልጣናትና መስሪያ ቤቶች ላይ የቦምብ ጥቃት ሊፈጽም ሲል ያዝ ነው በሚል 14 ንጹሐን ወጣቶችን በቁጥጥር ስር መዋላቸው ተነግሯል። የኦሮሞ ህዝብንም እንደ ማነሳሻ እየተጠቀሙበት ነው ተብሏል። ዝርዝር ይዘንበታል። ወዲህ ደግሞ ታጣ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 የገቡትን ታጋዮች ታበረታቱ ዘንድ የጠየቅናችሁ፣ በቀጥታም ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። መቼስ የብልጽግና ሹማምንቶች ማያሰሙን ጉድ የለም። የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሚሆነ ታጣቂ ቡድን እያደራጁ ነው የሚል ክስ ቀረበባቸው። የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን እያደራጁ ነው የሚል ክስ እንደቀረበባቸው ሚዲያችን ከድሬዳዋና አካባቢው ምንጮቿ አግኝታለች። ከንቲባው ክስ የቀረበባቸው በብልጽግና ፓርቲ ምክትል ሊቀመንበሩ አቶ አደም ፋራህና በገንዘብ ሚኒስተሩ አቶ አህመድ ሽዴ መሆኑን መረጃውን ለሚዲያችን ያደረሱት ምንጮች አያይዘው ገልጸዋል። እንደ ሚዲያችን የመረጃ ምንጮች ከንቲባ ከድርጁ ሀር ከድሬዳዋ ከተማ አስተዳደር የጸጥታ መዋቅር ውጭ አድራጁ ታጣቂ ቡድን በድሬዳዋ ከተማ ዙሪያ ባሉ የገጠር ቀበሌዎች በሚፈጠሩም የጸጥታ መደፍረሶች ላይ ተሳትፎም እያደረገ ነው የሚል ክስ አቶ አደምፋራህ ና አቶ አህመድ ሽዴም አቅርበባቸዋል። ከዚህ ጋር ተያይዞ በጅቡቲ መውጫ እንዲሁም በድሬዳዋ ዙሪያ ባሉ በተለያዩ የገጠር ቀበሌዎች የሶማሌ ክልል ልዩ ኃይል አቶ ከድርጅ ሀር አድራጅ ቶታል ከተባለው ታጣቂ ቡድን ጋር ባሳለፍነው ሳምንት የተኩሱ ልውውጥ ማድረጋቸውም ተሰምተዋል። ይህንን ተከትሎ በድሬዳዋ ከተማ አቅራቢያ በሚገኙ አካባቢዎች ሲከሰቱ የነበሩ የጸጥታ መደፍረሶች በኦነግ ሸኔ ማሳበቡም መቆም አለበት የሚል ጠንካራ ወቀሳ ከሶማሌ ተወላጆች እንደሚደመጥ የመረጃ ምንጮቻችን ከጉዳዩ ጋር አገናኝተው አስረድተዋል። አቶ አደም ፋራህና አቶ አህመድ ሽዴ በድሬዳዋ ከተማ ከንቲባ አቶ ከድረ ጁሃር ላይ ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን አደራጅተዋል የሚል ክስ ከማቅረባቸው በተጨማሪ በአካባቢው የጸጥታ ችግር እንዲከሰት እያደረጉ ካለው ተሳትፎ እንዲታቀቡ አስጠንቀቂያ ያዘለ መልእክት መላካቸው ተነግሯል። በኦሮሞና ሶማሌ ክልሎች መካከል በተለያዩ ጊዜያቶች በድሬዳዋ ከተማ ላይ የይገባኛል ውዝግቦችና ግጭቶች ሲከሰቱ እንደነበረ የሚታወስ ሲሆን ከሰሞኑ በከተማዋ ከንቲባና በሁለቱ የሶማሌ ተወላጅ ባለስልጣናት መካከል የተሰማውን መቃቃር ተከትሎ ከዚህ ቀደም በአካባቢው ይታይ የነበረው አለመረጋጋት መልሶ ሊያገረሽ ይችላል የሚል ስጋት መፈጠሩም ተነግሯል። ሚዲያችን ድሬዳዋ ከተማ አስተዳደር ከንቲባ ለቀረበባቸው ክስ ምላሻቸውን ለመስማት በዚህ ዜና ለማካተት አቶ ከድር ጁሃርን ለማናገር ያደረገችው ሙከራ በተደጋጋሚ ጥረት አልተሳካም። ይህ በእንዲህ እንዳለ በሌላኛዋ የፌዴራል ከተማ በሆነችው አዲስ አበባ መንግስታዊ ሽብርተኝነቱ እንደቀጠለ ነው። የአዳንቻቤ የአዲስ አበባ ጸጥታ ቢሮ በአዲስ አበባ የጽንፈኛው ፋኖ ቡድን አባል የነበሩ ኦፕሬሽን ሊሰሩም በዝግጅት ላይ የነበሩ 14 ሰዎችን በቁጥጥር ስር አዋልኩኝ ሲል መግለጫው አውጥተዋል። የአዲስ አበባ የጸጥታ ቢሮ ባወጣው መግለጫ በመንግስት ተቋማትና ባለስልጣናት ላይ እንዲሁም የተመረጡ የህብረተሰቡ ክፍል ላይ ጥቃት ከመፈጸማቸው በፊት በቁጥጥር ስር አውያቸዋለሁ ሲል 14 ግለሰቦችን አሳይቷል። የቦምብ ጥቃቶችን ጨምሮ በርካታ ተልዕኮ ነበራቸው ሲል መግለጫው ብዙ ሀተታ ያወጣ ሲሆን የኦሮሞ አክቲቪስቶችም የኦሮሞ ባለስልጣናትና ኦሮሞን ሊያጠፉም መጡ በሚል የኦሮሞ ህዝብን እንደማነሳሻነት በሚዲያቸው እየተጠቀሙበትም ይገኛሉ። ሚዲያችን ባደረገው ማጣራት መሰረት በመንግስት ከተያዙ 14 ግለሰቦች መካከል የሶስቱን ማንነት በደንብ ለማጣራት ችለዋል። በዚህም ከነዚህ 14 ግለሰቦች መካከል ሶስቱም አንዱ አለምነህለኔ ሁለተኛው ሳሙኤል ካሳም፣ ሶስተኛ ዘሪሁን ለዓለም የሚባሉ ሲሆን ሶስቱም ወጣቶች ከአማራ ክልል አዲስ አበባ ገብተው ህይወታቸውን ለመለወጥ ስራ ከጀመሩ ሶስት ዓመት የሆናቸው ሲሆን ሁለቱ እንጀራ በማስረከብና በቀን ስራ ሲተዳደሩ አንዱ ደግሞ ሳምቡሳ በማዞር የሚ የሚተዳደሩም በጋራ የቤት ኪራይ እየከፈሉ የሚኖሩ ነበሩ። ብልጽግና እንዳቀረበባቸው አይነት የሽብር ክስ ውስጥ ሊሰማሩ ይቅርና ከስራቸው እረፍት ማጣት የተነሳ በቅጡም በቅጡ ለራሳቸው እንኳን ጊዜ የማይሰጡ ራሳቸውን ለመለወጥ ቀን ከሌሊት ተጎሳቅለው የሚሰሩ ወጣቶች መሆናቸውን የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ይባስ ብሎ እነዚህ ወጣቶች ከአማራ ክልል ወጥተው አዲስ አበባ ከገቡ ሶስት ዓመት አስቆጥረዋል። ከጦርነቱ ጅማሮ በፊት ማለት ነው። የአካባቢው ነዋሪዎች እንደሚናገሩት እነዚህ ወጣቶች ከሶስት ዓመት በፊት አዲስ አበባ ከገቡበት እለት ጀምሮ ወደ አማራ ክልል ተመልሰው እንደማያውቁ፣ ምንም አይነት አጀንዳም እንደሌላቸው ይናገራሉ። ታዲያ ግን ብልጽግና የኦሮሞ ወጣትና የኦሮሞ ህዝብን ለማነሳሳት ስልጣንህ ልትነጠቅ ነው፣ ኦሮሞ ተነስ የሚል መቀስቀሻ ለመስራት በሚል ምንም የማያውቁ ወጣቶችን እስር ቤት ወርውሯቸው፣ የአጀንዳው ማስፈጸሚያም አድርጓቸዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይት ጉዳዮች እንዲሁም ሰበር የጦር ግንባር መረጃዎች አልፋለሁ። የአማራ ክልል መንግስት ከፋኖ ጋር ድርድር ሊጀመር ነው ሲል በሰበር ዜና ማስነገረም በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩኝ ነው ሲል የክልሉ መንግስት ካፈርኩ አይመልሰኝ በሚል ነጩ ሸቶ አሽቷል። የኦሮሚያ ልዩ ኃይልና ሚሊሻም የጌታቸው ረዳ የትግራይ ታጣቂዎች መከላከያን ለማገዝ ከትግራይና ከኦሮሚያ አማራ ክልል ገብተው ውጊያ እያደረጉ ባሉበት በዚህ ወቅት የክልሉ መንግስት ግን በሰላማዊ መንገድ ችግሮችን ለመፍታት እየሞከርኩኝ ነው ሲል ቀጥፏል። ባለፉት ሰላሳ ቀናት ብቻ ከ42 ጊዜ በላይ የድሮን ጥቃቶችን ጨምሮ የአየር ላይ ጀት ድብደባ የፈጸመው የብልጽግናው መንግስት በያቅጣጫው የፋኖ መሪ እደመስሳለሁ ብሎ ኢትዮጵያ ውስጥ ያሉትን ሁሉንም እዞች አማራ ክልል አስገብቶ እየተዋጋ ያለው መንግስት ዛሬ ላይ መጥቶም በሰላማዊ መንገድ ችግሮችን ለመፍታት እየሞከርኩኝ ነው ሲል አንዳች እንኳን ሀፍረት አይሰማውም። ይቀጥፈዋል እንደጉድ። መቅጠፍን መዋሸትን መለያና ጌጣች ያደረጉት የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ለጋዜጣ ፕላስ እንደተናገሩት በ በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። እሳቸው የሚናገሩት አማራ ክልል የት አገር እንደሚገኝ ግን አልታወቀም። እኛ የምናውቀው አማራ ክልል የህልውና ትግል እያደረጉ ባሉ ታጊያዎችና የአንድን አምባገነን ስልጣን ለማስጠበቅ እየተዋጉ ባሉ ኃይሎች መካከል በየቀኑ በሺዎች የሚቆጠሩ ሬሳዎች የሚነሱበት፣ ሆስፒታሎች በጦር ቁስለኞች የሚጨናነቁበት፣ ገበሬው፣ ነጋዴው፣ ማህበረሰቡም ተንቀሳቅሶ መስራት የማይችልበት የጥይት ድምፅ ልክ እንደ ና ቅዳሴም በየቀኑ የሚሰማበት የተለመደ የሆነበት በየቀኑ ድምጻቸው የሚያጓሩ ከባባድ መሳሪያዎች የሚያጓሩበት ከሰማይ በጀትና ድሮን በምድር በታንክና ዙ23 ንጹሐን የሚጨፈጨፉበት የጦርነት ቀጠናውን አማራ ክልል ነው የምናውቀው። እሳቸው የሚሉት አማራ ክልል ከወዴት ያለ ይሆን? ይቀጥሉና ባለስልጣኑ በክልሉ ያለው ግጭት ሀብት፣ ንብረት የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለው ውድመት በማስቆም የተጀመሩ የልማት ፕሮጀክቶች ሰዎችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ሲሉም ተደምጠዋል። ከማን ጋር እየተደራደሩ እንዳሉ ግን አልጠቀሱም። አሁንም እሳቸው ግጭት ብለው በጠሩት ጦርነት ግን ከእሳቸው አምባገነንና ዝራጥፊ ስርዓት ጋር ሊደራደር የሚችል የፋኖ መሪ እንደሌለም ሀተታ አያስፈልገውም። ከዚህ ቀደም አርበኛ ዘመነ ካሴም ስልጣንን በክንዳችን ከመያዝ ውጭ በድርድር የሚመጣ ለውጥ የለም ድርድር ምንግርግር ብሎ ነገር የለም ሲል ቁርጡንም ነግሯቸው ነበር። ለጎልያድም ዳዊት ተወልዶለታል። በእኔ ትውልድ ወንጭፍ ግንባሩን ተመቷል። የእኔ ትውልድ ለምድሩ ሁሉ ነጻነት ነጋሪ፣ ሰላምና አብሳሪ ቢላል ነው። እና ማን የአብዮት ውሃ እየወሰደው ካለ ኃይል ጋር ይደራደራል? ማንም በእርግጥ ይህችን የሰላም ድርድር አጀንዳ አሁን መዘው ያመጧት የዓለም አቀፍ ሚዲያዎች ሳይቀሩ የአረበኛ ዓለምን አሰቃቂ ግድያ መዘገብ ሲጀምሩ ነው። ብልጽግና አጀንዳን ለማዳፈን አጀንዳ የሚፈለፍል ቡድን መሆኑን ጠፍቶን አይደለም። ነገር ግን የሄዱበት መንገድ አስቂኝም አስገራሚም ነው። በኢትዮጵያ ታሪክ እንደዚህ አይነት ገዢ ስርዓት ነጭ ውሸት የሚዋሽ ታይቶም አይታወቅም። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያ ሞሎ ላይ ያ ግንባር በመቶዎች የሚቆጠሩ የፋሽስቱ አገዛዝ ሰራዊት ሞትና ቁስለኛ ሆነዋል። በዚህም የቆቦ ሆስፒታል፣ ቆቦ ጤና ጣቢያ የህዝብ አገልግሎት ዝግ ሆነው ውለዋል። አፋባሃ ምኒልክ ህዝብ በርካታ ቀጠናዎች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅ እያደረገ የተለመደውን ድል እያስመዘገበም ይገኛል። የምኒልክ እዝ አምስቱም ኮሮችና የእዙ ልዩ ዘመቻ እንዲሁም በመደራጀት ላይ ያሉ አህዶች ከፋሽስቱ አገዛዝ ብልጽግና ሰራዊት ጋር ከባድ ትንቅንቅ ተጋድሎ ያደረጉም አመርቂ ድል እያስመዘገቡ መሆናቸውን የፋኖ ኃይሎች አስታውቀዋል። በዘመቻ አርበኛ አደማሌ አባን አደው በርካታ ሰራዊቱን አመራሩ የተመታበት የብልጽግና ኃይል ለክፉ ቀን ብሎ ያስቀምጠውን ብዛት ያለው ሰራዊቱን የኦሮሚያ ብልጽግና ልዩ ኃይልን ጨምሮም በማስገባት የተወሰደበትን ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ የበላይነት ለመቀልበስ ማጥቃት እያደረገ ቢሆንም፣ በምኒልክ እዝ አናብስቶች በአግባቡ ተመክቶ በርካታ ሰራዊቱ እየተመታበት ብሎም እየኮበለለበት እንደሚ የሚገኝ የመረጃ ምንጮቻችን ገልጸዋል። ከዚህ ጋር ተያይዞም ትላንት ጥቅምት 6 2018 ዓ ም ማለዳ ጀምሮ ከስድስት በላይ ግንባሮች ላይ ከባድ ትንቅንቅ በማድረግ አመርቂ ድሎችን የፋኖ ኃይሎች ማስመዝገባቸውን አስታውቀዋል። በዚሁ ወሎ ላይ ስንቆይ የጌታቸው ረዳ ኃይል ከብልጽግና ሰራዊት ጎን ሆኖም ከፋኖ ጋር ሲዋጋ መዋሉም ተገልጿል። በትላንትና ሁለት ጥቅምት 6 2018 ዓ ም በዋግምራ ግንባር በተደረገው ውጊያ ራሱን የነፃ መሬት ታጋይ ቲፒኤፍ ብሎ የሚጠራው የጌታቸው ረዳ የብልጽግና ህወሀት ከብልጽግና ወታደር ኃይል ጋር ተሳትፎ ውጊያ አድርጓል። የአፋ ባሃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ሰምኖ ኮር በዋ ግምራ ዞን አስ ከተማ አዲበር፣ ውርምሽ፣ ዘርቶና ሀሙሴት በተባሉ ቦታዎች ላይ ከፋሽስት ሆዴድ ብልጽግና ሰራዊትና ተገንጣዩ የትግራይ ብልጽግና ኃይል ቲፒኤፍ ጋር ከፍተኛ የግንባር ጦርነት ተደርጓል። በዚህ ግንባር ራሱን የትግራይ ሰላም ኃይል ትግራይ ፒስ ፎርስ ቲፒኤፍ ወይም የነጻ መሬት ታጋይ እያለ የሚጠራውና በጌ ጌታቸው ረዳ የሚመራው ኃይል በአበባው ታደሰ ጋባዥነት ከብልጽግና ጎን ሆኖ ውርምሽና ዛርቶ በሚባሉ ቦታዎች ከፋኖ ጋር ሲዋጋ ውሏል። እንደ አፋር መሬት ዋግን እንደ መጠጊያ አድርጎም የከረመው ይህ የአገዛዙ ቅጥረኛ ጸረ አማራ ኃይል ከአገዛዙ ሰራዊት ጋር ተጣምሮ ቢመጣም በላስታ ሳምነው ኮር ተናዳፊ ክፍለ ጦሮች አይቶት የማያውቀውን የፋኖን ክንድ ቀምሶታል። የትላንትናው የግንባር ውጊያ ጸረ አማራ ኃይሎች የአማራ ትርፍ አንጀት በሆነው የባዕዴን ብልጽግና ቡድን ጋባዥነት አማራን ለማጥፋት ት ግንባር መፍጠራቸውም ማሳያ ነው። ይህ የብልጽግና ተለጣፊው የጌታቸው ረዳ ቡድን አማራን በድጋሚም እየወጋ ቢሆንም የትግራይ ህዝብ እንደማይወክልም እናምናለን ሲል የፋኖ ኃይል መግለጫ አውጥቷል። ተገንጣዩ የብልጽግና ህወሓት ቡድን በሆዴድ አገዛዝ ሰራዊት ላይ ያረፈውን የፋኖ ክንድም ከእንግዲህ በኋላ አብሮ ይቀምሳል ሲል ፋኖ አስጠንቅቋል። አሁን በቀጥታ ወደ ጎንደር አልፋለሁ። በእስቴ መካነ ኢየሱስ ዳጉትና አብረጎት መሳለሚያ በተደረገ ውጊያ የጸረ አማራው ብልጽግና ኃይል ከባድ ኪሳራን ሲያስተናግድ፣ በአንጻሩ ደግሞ ፋኖ በርካታ ክላሽንኮ መሳሪያ ማርኮ መታጠቁ ተሰማ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቅጥና በላይ ዘለቀ ዕዝ የሜጀር ጀነራል ውባን ታባተ አንደኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ በትላንትና ዕለት ከንጋት ጀምሮ ከባድ ተጋድሎ በማድረግ ትልቅ ድል ተቀዳጅ ተውሏል። በእስቴ መካነ ኢየሱስ ዳጉትና አብርጉት መሳለሚያ በተረጋ ወደ ውጊያ ሜጀር ጄኔራል ውባንተ ልጆች የስቴዲንስ ብርጌድ ሻለቃ አራት በብልጽግና ላይ ሰራዊቱ ላይ እርምጃ ወስደውበታል። ካድሬዎች በአገዛዙ ጥምር ጦር ታጅበው ወደ ዳጉት ኢየሱስ ቢጓዙም፣ የስቴዲንስ ብርጌድ ሻለቃ አራት በአገዛዙ ሰራዊትና ካድሬዎች ላይ በወሰዱት እርምጃ የብልጽግና ኃይልን ብትንትኑን እንዳወጡት ነው የተገለጸው። ከአበርጉት መሳለሚያ ሰፍሮ የነበረው የአገዛዙ ብልጽግና ሰራዊት በተወሰደበት ጠንክሬ ያለ እርምጃ ከአበርጉት መሳለሚያ ወደ ዳጉት ስ አሯሩጠው መልሰውታል። ድልድዩ አንድ ሚሊዮን ባልሞላ ገንዘብ ቢጠናቀቅም የአገዛዙ ካድሬዎች አስር ሚሊዮን ብር በላይ አወራርደውበታል ተብሏል። ባልተሰራ መሰረተ ልማት ፕሮፓጋንዳ ለመስራት ያሰበው የአገዛዙ ብልጽግና በፋኖ ኃይሎች የሜጀር ጄኔራል ውባን ታባተ ታማኝ ልጆች መክሸፉም ተገልጿል። ቀጥዬ ሁለት ቪዲዮዎችን አከታት እያሳያችኋለሁ ቪዲዮዎቹ የመንግስት ደጋፊና ለዘብተኛ ናቸው ተብሎ የሚታሰቡ ማህበረሰብ ክፍል ምን ያክል ብልጽግና ላይ ፊታቸውን እንዲያዞሩ የሚያሳዩ ናቸው። እስኪ አድመጠናቸው እንመለስ። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በሕይወት ያለው አይመስለኝም ካሉ ጠይቁልኝ ፕሊዝ። አለሁ በሉን። ለምን እንደዚህ እንደምል ልንገራችሁ። ወጣቱ ስራ የሆነ ነገር ከክስቱም ከአጉቱም ካያቱ ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ እኛ እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ የምንከፍለው። ሌላ ታ የኔ ምንም አማርኛ የዘብረቅርቅ ቢሉባችሁ እራሱ እየወላችሁ እያስተካከላችሁ እያሰካካችሁ ስሙት። ሁለት ሺ አስራ ሰባት ላይ የራሴ ሁለት ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቸዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ እራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው ዶክተር አብይ አህመድ አይመስሉኝም ጠርጥሩ እውነቴ ነው ኤአይ ስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ ሁለት አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት። እህ ስንል አይ አትወጡም። እሺ የት እንኖር? እንስራ አያት ሰሩም። እን የት እንሂድ ሀ እኔ በግሌ እኔ እንደ አንድ ማርያም ዶክተር አብይ አህመድ እባክሁትን እንደ ስሙ አንዴ አንተ አንዴ አንቱ ብለህም አትፍረድብኝ፣ ግን ስማኝ አንተ እኮ ስትሾም ማለት ነው፣ ማለት እርስዎ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገበው እኔ ነኝ ማገበው ብለን እኮ ተጠልጠላል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። አሀ ልጆች አሉን፣ በምን እናሳድጋቸው? እንዴ ጌታዬ ሆይ እኔ ይሄ የምትሰጠኝ የመቶ ሺህ ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቅራት አስወጣኝ። አሜን አሜን በሉ። ዲያረ መኖር አለመኖራቸው ይጣራል። እንደ ወጣቱ እየሞተ ነው። ማርያምን እየኖረ አይደለም። አሁን እስቲ በእኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው ቤት፣ የቤት ባለቤት እንሆናለን ማር የቤት ባለቤት ምን ነው እንግዲህ ይመስላችኋል? የምር እኔ መቼም ነው አይመስለኝ። መቼም እንዴ እንዴ፣ ጌታ ሆይ አረኡ ገና አሁን ሀብታም ሆናለሁ ብዬ አስቤ የነበረው ሴትዮ ወደ ታች ወርጄ ገና ትንሽ ከፍስን እያፈረጠ ወደ ታች የወርደኛል። ማርያም አረ ውይ አረ በገብርኤል አረ ተው። እንግዲህ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዲህ። በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ አረ ለወጣት ዘንተው ግድ የለህም ተው ደሞችን አወራሽ ብላችሁ ቀፍደዱኝ አላችሁ። እንግዲህ ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሞግች ያለው ብዙ አስብ ያለው እና ኔጌቲቭ ኢንቴንሽን እንዳይኖረው ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም ሶስት አራት ጊዜ ቃላቶችን ለማለዘብ ጽፍ ያለው ክቡርነቱ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድን ነው የበደሉት? ለምንድን ነው በዚህ መጠን የጠሉ? ለምንድን ነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገጥ ነበር? በጣም ጥቂቶች አሁንም ይሄ ሰውዬ ተስፋለው እያልን ስንከራከር ነበር። የኢትዮጵያ ህዝብ ምን ቢያደርግ ነው ይሄን ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደግሉን ይሆናል፣ ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን አስር ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላ አቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው የኢትዮጵያ ህዝብ? ያሉ ፍቅር ሰጥቶት ሰኔ ዘጠኝ ቀን ለእርሶ የተወረወረ ቦምብ ለቅሞ ሞት ወሎት ምንድን አድርጎ ነው እንደዚህ አይነት ኑረው እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ ያለ ፍርድ ቤት ማዘዣ የሚያስሩ፣ ምን አይነት የቀበሌና እንትን የሾሙብን? ጉቦ ሲቀበሉ አይናቸውን የማያጡ፣ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩን እንረሱት። ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት ወዳለሁ፣ የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ ሶስት መንግስት አውቃለሁ። ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ማን ነው ከንጉሱም ይለያል። እንዴት አይነት ጭካኔ ነው? ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ፣ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ ክቡርነት? እግዚአብሔር ርህራሄ እለምኖታለሁ አለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ቅርታ ጠይቃለሁ። እባኮትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የስድስት መቶና የሰባት መቶ ብር ጡረታ እየተከፈላቸው ሶስት ሺህ ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ አምስት አመት ሶስት ብር ነበር። ዛሬ ሰማንያ ብር ነው። መንገድ እየሰራን ነው ሊሉን ይችላል። ግን ብዙዎች እየሞቱ ነው። ክብሩለት እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም። ከባለ ከባለስልጣን ጋር በመጣላት አላምንም። በባለ በባለስልጣን ፊት ሞገስ ቢኖርል መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳለው ትጸልያለሁ፣ እለማመጠታለው፣ እለምኖታለው። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመለጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሎት ማይንድ ሴት አሁን ባሎት ሜንታሊቲ እቻ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትም ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። በብዙ አክብሮት ነው የምለምኖት። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር የልቦናዎችን አይኖች። በዘብተኞቹና የአብይ ደጋፊዎች እንዲህ ከተናገሩ ሌላውን መገመት እንግዲህ አዳግትም።